ይበርህ ያለ ነው እና፣ እንዴት ናችሁ? እንዴት ነበር ከኔ ጋር ወጣ። ዛሬ አዲስ የሆናችሁ ሰብስክራይብ እያረጋችሁ ማስታወቂያ ሰዎቻችሁ ማስታወቂያ ታሳልፉ ማለት ነው። ማስታወቂያ እያያችሁ ምናምን እንዴት ናችሁ? እንዴት ይዟችኋል? በመላአለም ቤተሰቦች ሰላም ሄድ ያለው ሰላማችሁ ሚለና ማተፈኝ እያሬ